አንድ ሰውዬ ሙያ የሌላት ሴት አገባና፣ ጠዋትም ተነስታ ምግብ አትሰራም፣ ምሳም አትቋጥርለትም፣ እራት ማታ ሲመጣ ብቻ እራት እንደነገሩ አሸር ባሸር ሰርታ ተቀርብለታለች። ይሄን ያየ ባል በቃ እየሰለቸችው እያስጠላችው መጣ። ሚስትም ደግሞ በቃ ደበራትና አስጠልቷ ጥላው ሄደች። ከዛ በቃ እስኪ እንዳረው ሌላ ብናም ብሎ በዘመዶቹ ሌላ ሚስት ዳሩለት። ያቺ ሚስት ደግሞ ባለሙያ ነበረች እና በጣም ቆንጆ ነው የምትሰራለት። ጠዋት ተነስታ ቁርስ ሰርታለት ምሳውም ሰርታ እራትም እንደዚሁ ሟታ ሲመጣ ሰርታ እግሩን አጥባ እንክብካቤዋ፣ በቃ አትጠይቁኝ፣ ከሚስት የሚጠበቅ አይነት ነው እያደረገች ያለው። ይሄ በጣም ተደጋገመ። አንድ ወር ሁለት ወር አየና የሆነ ጊዜ ላይ በጣም በቃ መረረው ና ገረፋት፣ ቀጥቅጣት። ከዛ ጮኸች በጣም ስጮ፣ ሰዎች እየሮጡ መጡ። ምንድን ነው ምናም ብሎ ሲሉ የት ነበረች? አንቺስ የት ነበርሽ? የት ነበረች እስካሁን? በዛ ጊዜ ስጎዳ ምግብ በዛ ጊዜ በተጎዳው ሰዓት የት ነበረች ብሎ አለ ይባላል። ና አንድ ከስተመሬ ደውሎ እንደዚህ በተደጋጋሚ አንድ ሶስት ጊዜ ያዘዘኝ ከስተመሬ ነው ና መቅድ የት ነበርሽ አለኝ። ማለት ስለዋሉ እኔ ከዛ በፊት ማዛቸው አንዳንዴ ጥሩ ይሆናል፣ አንዳንዴ መጥፎ ይሆናል። አንቺ ግን የት ነበርሽ ብሎ አለ እና ምን ለማለት ፈልጌ ነው፣ ያው ስሰራ የራሴ እንደምበላው አርጌ ስለሆነ የምሰራው የምበላው ምግብ ስለሆነ የምሸጠው፣ ለዛም ነው እንደዛ ያለኝ እና እናንተም የቤት ምግብን የተወደደ ምግብን የምትፈልጉ ከሆነ አገልግል ማዘዝ የምትፈልጉ ኬተሪንግም ካስፈለጋችሁ እኔ ጋ አለ?